ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በመርሳ ከተማ አብዮት ፍሬ አካባቢ እዚህ ጋር ፊት ለፊት እንደምታዩት ማለት ነው። ይሄ ቤት የሚሸጥ ቤት ነው። አራት መቶ ካሬ ላይ ያረፈ ቤት ነው። ከአብዮት ፍሬ ከትምህርት ቤቱ ፊት ለፊት ነው። ቀጥታ ከትምህርት ቤቱ ፊት ለፊት ነው። አራት መቶ ካሬ ነው። ውስጡ ብቻ ነው ያላለቀው። ውጩ ያው እንደምታዩት በዚህ መልኩ ተጠናቋል። በተለይ ወፍጮ ቤት፣ ሌሎችን ነገሮችንም ለመክፈት በጣም አሪፍ ቦታ፣ ከአስፓልት ዳር ላይ ያለ ቦታ ነው። ዋጋውን ሁለት ነጥብ ዘጠኝ ነው፣ ሁለት ሚሊዮን ዘጠኝ መቶ ሺ ብር ነው የሚሉት። ድርድር አለው፣ መግዛት ለሚፈልግ ሰው ድርድር አለው ከፍታችሁ ከመጣችሁ ድርድር አለው። በስልክ ቁጥር 0925 8812 00 መደወል ትችላላችሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክና፣ ኮሜንት ሼር ማድረጋችሁንም ደግሞ እንዳትረሱ። ያሲሙ ሐመር ነኝ። አመሰግናለሁ።